በዓለም መድረክ ላይ የአፍሪካ ስም ሲነሳ አብዛኛውን ጊዜ ከጦርነት ከድህነትና ከተስፋ መቁረጥ ጋር ይያያዛል። ነገር ግን ከዚህ ከለመድነው ምስል ጀርባ ሌላ ታሪክ አለ። በጨለማው ሰማይ ላይ እንደምታበራ ደማቅ ኮከብ የአህጉራችንን ስም በበጎ የምታስጠራ አንዲት ሀገር አለች። ጦርነት በሚያምሳት ደስታ በራቃት አፍሪካ ውስጥ ቁጥር አንድ ደስተኛ ዜጎች ያሏት ሀገር ሙስና በነገሰባት አህጉር ዝቅተኛ ሙስና ከሚፈጸምባቸው ሀገራት መካከል በግንባር ቀደምነት የምትጠቀስ በዜጎቿ የነፍስ ወከፍ ገቢ፣ በመልካም መንግስታዊ አስተዳደር፣ በሰላምና በደህንነት በአፍሪካ ውስጥ አንደኛ ደረጃን የያዘች እጅግ በጣም ውብ ከመሆኗ የተነሳ ራሷን ገነት እያለች ነው የምትጠራው። ያያት ሁሉ ይገባታል ይላሉ። የዓለማችን ቅንጡ ሆቴሎች ውድ ሪዞርቶችና መኖርን የሚያስመኙ የመኖሪያ መንደሮች መገኛ ናት። ታዲያ ይች በበጎ ነገሮች ሁሉ የአፍሪካን ስም የምታስጠራው ገነት የምትመስለው ሀገር ማን ናት? ከዚህ ሁሉ ስኬት ጀርባ ያለው ምስጢርስ ምንድን ነው? የዛሬው ጉዟችን በህንድ ውቅያኖስ መሀል ወደምትገኘው አስደናቂዋ የአፍሪካ ኮከብ ሞሪሼስ ነው። የአፍሪካ ገነት በምናባችን ስንስላት ምናልባት ሰፊና ግዙፍ ሀገር ትመስለን ይሆናል። እውነታው ግን ከዚህ ፍጹም የተለየ ነው። ሞሪሼስ ከአንድ የሀብታም እርሻ ብዙም ማትበልቅ አጠቃላይ የቆዳ ስፋቷ 2000 ስኩዌር ኪሎ ሜትር ብቻ ነው። ለመሆኑ ይህ ምን ያህል ትንሽ እንደሆነ ገብቷቸዋል? በአውስትራሊያ ውስጥ የአንድ ገበሬ የእርሻ መሬት ብቻ ከእዚህ በአስር እጥፍ ሊበልጥ ይችላል። የዜጎቿም ቁጥር 1.2 ሚሊየን ብቻ ነው። ይህ ማለት አዲስ አበባ ውስጥ ከሚገኝ የአንድ ክፍለ ከተማ ህዝብ ያነሰ ነው ማለት ነው። ነገር ግን የዚህች የበሬ ግንባር የማታክል አፍሪካዊት ሀገር ዜጋ ከሆነ ታሪኩ ፍጹም የተለየ ነው። የሞልሺ ዜጎች ማነህ ወዴት ነህ ሳይባሉ ሁሉም የአውሮፓ ህብረት አባል ሀገራትን ጨምሮ ወደ 159 የዓለም ሀገራት ያለ ቪዛ ሰተት ብለው መግባት ይችላሉ። ይህ ማለት ከዓለም 82% በላይ የሚሆነው ክፍት ነው ማለት ነው። ይህ በአፍሪካ ውስጥ ካሉ ከማንኛውም ሀገራት ፓስፖርት እጅግ የላቀ ነው። ይህ እንዴት ሊሆን ቻለ? ይች ትንሽዬ ደሴት እንዴት ይህንን ያህል ዲፕሎማሲያዊ ኃይል ልታገኝ ቻለች? መልሱ በጂኦግራፊዋ አንቆቅልሽ ውስጥ ተደብቋል። ሞሪሼስ ከዋናው የአፍሪካ ምድር የተነጠለች ናት። በአቅራቢያዋ ያለ ጎረቤት የላት። ከደቡብ ምስራቅ አፍሪካ በ200 ኪሎ ሜትር ከትልቋ ደሴት ማዳጋስካር ጋር ደግሞ በ1100 ኪሎ ሜትር ርቀት ላይ በህንድ ውቅያኖስ መሀል ብቻዋን ትገኛለች። ይህ መነጠል በአንድ በኩል ለብቸኝነት የዳረጋት ይመስላል። በሌላ በኩል ግን ከዋናው የአፍሪካ ምድር ፖለቲካዊ ቀውሶችና ግጭቶች እንድትርቅ አድርጓታል። ይህም የተረጋጋና ሰላማዊ የሆነ የራሷን የፖለቲካ ስርዓት እንድትገነባ አስችሏታል። ለጫጉላ ሽርሽር ወይም ለእረፍት ጊዜ ማሳለፊያ ውብ የባህር ዳርቻ ስናስብ አእምሯችን ውስጥ ቀድሞ የሚመጡት እንደ ሲሼልስ፣ ማልዲቭስ ወይም ዛንዚባር ያሉ ቦታዎች ናቸው። ነገር ግን በዓለም ሀብታሞችና ዝነኞች ዘንድ ሞሪሼስ የሚል ስም አለ። ለእነሱ ሞሪሼስ የጉዞ ብቻ የምትመረጥ አይደለችም፣ ለኑሮና ለቢዝነስም ጭምር እንጂ። ይቺ ትንሽዬ ደሴት የዓለም ቢሊዮነሮች ከጫጫታ ርቀው ገነትን የሚቀምሱባት ሚስጥራዊ መጫወቻቸው ሆናለች። በሞሪሼስ ቅንጦት በአካል የሚገለጥ ይመስላል። የውቅያኖስ ዳርቻ ተከትሎ የተሰሩት ሆቴሎችና ሪዞርቶች ተራ ማደሪያ አይደሉም፣ ይልቁንም እራሳቸውን የቻሉ አለማት ናቸው። ለምሳሌ ከዝነኞቹ ሆቴሎች አንዱን እንውሰድ። ዋን ኤንድ ኦንሊ ለሴንት ጀራን። ይህ ሆቴል በ1975 ሲገነባ የደሴቲቱን የቅንጦት ቱሪዝም መሰረት የጣለ ነበር። የእንግሊዟ ልዕልት ዲያና፣ የቀድሞ የደቡብ አፍሪካ ፕሬዚዳንት ኔልሰን ማንዴላ የመሳሰሉ ታላላቅ ሰዎች በሞሪሼስ ቆይታቸው ወቅት ያረፉበት ስመ ገናና ቦታ ነው። እዚህ ሆቴል ውስጥ ዝቅተኛ ዋጋ የሚባል ነገር የለም። ገንዘብ የለኝም ርካሹን ክፍል ስጡኝ ብትሉ በቀን 850 ዶላር የሚከፈልበትን ክፍል ያሳይወታል። ይህም ከ110 ሺህ የኢትዮጵያ ብር በላይ ነው በአንድ ቀን ገንዘብ ምን አባቱ የመጣውት እንደ ንጉስ ልዝናና ነው ካላችሁ፣ ደግሞ ክብራችሁን የሚመጥን ፍላጎታችሁን የሚያሟላ 760 ካሬ ሜትር ስፋት ያለው ፕሬዚደንታዊ ቪላ አለ። የግል መዋኛ፣ የግል የባህር ዳርቻ፣ የግል አገልጋይ ያለው ዋጋው ታዲያ በአንድ ምሽት ብቻ 18000 ዶላር ነው፣ ከ2.4 ሚሊዮን ብር በላይ። ይህ የቅንጦት አለም የሀገሪቱ ዋነኛ የገቢ ምንጭ ሆኗል። ቱሪዝም ከዓመታዊ ገቢዋ 24 ከመቶውን ይሸፍናል። በየአመቱም ከዜጎቿ ቁጥር የሚበልጥ 1.4 ሚሊዮን ቱሪስቶች ሀገሪቱን ይጎበኛታል። እነዚህ ቱሪስቶች የሚመጡት ለባህሩ ውበት ብቻ አይደለም። የሚመጡት በሞሪሼስ ስላለው ፍጹም ሰላምና ደህንነትም ጭምር ነው። እዚህ ማንም አይረብሻቸውም፣ ማንም አያውቃቸውም። ለዚህም ነው ከቱሪዝም ባሻገር ሞሪሼስ የሀብታሞች የመኖሪያ መንደር እየሆነች የመጣችው። የዓለም ቢሊዮነሮች በሚሊዮን ዶላር የሚቆጠር ገንዘብ አውጥተው ቅንጡ ቪላዎችን ይገዛሉ። ልጆቻቸውን በዓለም አቀፍ ትምህርት ቤቶች ያስተምራሉ። በግል የጎልፍ ሜዳዎች ላይ ጊዜያቸውን ያሳልፋሉ። ይህች ትንሽዬ የአፍሪካ ደሴት የራሷ ህግ ያላት፣ ከቀረው ዓለም የተለየች የሀብታሞች ሪፐብሊክ ሆናለች። ውበቷ፣ ሰላሟና ቅንጦቷ ለዓለም ቱጃሮች የተፈጠረች ገነት አስመስሏታል። ሞሪሼስ የአፍሪካ ህብለት አባል ናት። በጂኦግራፊም ከአፍሪካ አህጉር ጋር ትቆጠራለች። ነገር ግን አውሮፕላኖቹ በዋና ከተማዋ ፓርት ሉዊስ ሲያርፍ መንገድ ስታችሁ ህንድ የገባችሁ ይመስላችኋል። ይህ ስሜት ዝም ብሎ የሚፈጠር አይደለም። ከጀርባው ጥልቅ የሆነ ታሪካዊና ማህበራዊ እውነት አለ። የመጀመሪያው ግርምት የሰዎቹ ገጽታ ነው። ከ1.2 ሚሊዮን የሀገሪቱ ዜጎች ውስጥ 68 ከመቶ የሚሆኑት የህንድ ዝርያ ያላቸው ናቸው በአፍሪካ ምድር ላይ የምትገኝ ነገር ግን አብዛኛው ህዝቧ ህንዳዊ የሆነች ሀገር። ይህ ብቻ አይደለም። ገንዘባቸው ልክ እንደ ህንዶቹ ሩፒ ይባላል። በሀገሪቱ ትልቁና በስፋት የሚከበረው ሃይማኖት ሂንዱይዝም ነው። በየመንገዱ ዳር የሂንዱ አማልክት ምስሎችና ቤተ መቅደሶች በብዛት ይታያሉ። ባንክ ብትሄዱ ባንክ ኦፍ ኢንዲያ እና ባንክ ኦፍ ባሮዳ የሚሉ የህንድ ባንኮች ቅርንጫፎቻቸውን ዘርግተዋል። ታዲያ እንዴት ይህ ሊሆን ቻለ? መልሱ በቅኝ ግዛት መራራ ታሪክ ውስጥ ተደብቆ ይገኛል። ከ18ኛው ክፍለ ዘመን በፊት ሞሪሼስ ሰው የማይኖርባት ባዶ ደሴት ነበረች። ከዚያም የአውሮፓ ቅኝ ገዢዎች በመጀመሪያ ደቾች፣ ከዚያም ፈረንሳዮች፣ በመጨረሻም እንግሊዛውያን እየተፈራረቁ ገዝተዋታል። ፈረንሳዮች የደሴቲቱን ለመሬት ለሸንኮራ አገዳ እርሻ ሊጠቀሙበት ሲፈልጉ ከባድ የጉልበት ስራ የሚሰራላቸው ሠራተኛ አስፈለጋቸው። ስለዚህ ከአፍሪካ ቅኝ ግዛታቸው በሺዎች የሚቆጠሩ ጥቁር አፍሪካውያንን በባርነት አምጥተው ደኑን እንዲመነጥሩና እርሻውን እንዲያለሙ አደረጉ። በኋላም እንግሊዛውያን ደሴቱን ሲቆጣጠሩ የስኳር ምርቱን ለማሳደግ ይበልጥ ብዙ ሰራተኛ አስፈለጋቸው። እነርሱ ደግሞ ፊታቸውን ወደ ህንድ አዞሩ። በሚሊየን የሚቆጠሩ ህንዳውያንን በውል ሰራተኝነት ስም ነገር ግን ከባርነት ብዙም በማይለይ ሁኔታ ወደ ሞሪሼስ አስገቡ። ዛሬ ሞሪሼሳውያን የምንላቸው ህዝቦች የእነዚህ ሶስት ቡድኖች ድብልቅ ናቸው፤ ከአፍሪካ የመጡት ባሮች ዝርያዎች፣ ከህንድ የመጡት የውል ሰራተኞች ዝርያዎች እና ለቅኝ ግዛት መጥተው የቀሩት ጥቂት የአውሮፓውያን ዝርያዎች። ይህ ታሪክ የሀገሪቱን ፖለቲካም ቀርጾታል። ሞሪሼስ ነፃነቷን ስታገኝ በቁጥር የሚበዙት ህንዳውያን የፖለቲካውን ስልጣን ተቆጣጠሩ። ከሀገሪቱ የመጀመሪያው ጠቅላይ ሚኒስትር ጀምሮ እስከ ዛሬ ድረስ ከአንዱ በስተቀር ሁሉም ጠቅላይ ሚኒስትሮች የህንድ ዝርያ ያላቸው ናቸው። የአፍሪካ ዝርያ ያላቸው ሞሪሼሳውያን ከህዝቡ 27 ከመቶን ቢይዙም በፖለቲካውና በኢኮኖሚ ውስጥ ያላቸው ተሳትፎ አናሳ ነው። የሞሪሼስን ውብ የባህር ዳርቻዎች ቅንጡ ሆቴሎችና ልዩ ባህላዊ ድብልቅ ስንመለከት የሀገሪቱ የኢኮኖሚ ሞተር ቱሪዝም ብቻ ይመስለናል ነገር ግን ከሚያብረቀርቀው ገጽታ ጀርባ ሌላ እጅግ በጣም ትርፋማና ውስብስብ የሆነ የገቢ ምንጭ አለ የዓለም አቀፍ የፋይናንስ አገልግሎት ይህንን ለመረዳት አንድ የሚገርም ጥያቄ እንጠይቅ 12,600 ዓለም አቀፍ የንግድ ድርጅቶች በዚህች የበሬ ግንባር በማታክል የሚጥጥዬ ደሴት ላይ ምን ይሰራሉ መልሱ በአንድ ቃል ሊጠቃለል ይችላል ግብር ይበልጥ ግልጽ ለመሆን የግብር ሽሽት ጥበብ ብለን እናሻሽለው። በአብዛኞቹ የዓለም ሀገራት ትልልቅ ኩባንያዎች ከሚያገኙት ትርፍ ላይ ከፍተኛ ግብር እንዲከፍሉ ይጠበቅባቸዋል። ነገር ግን የዓለም ሀብታሞችና ግዙፍ ኩባንያዎች አንድ የሚያመሳስላቸው ባህሪ ቢኖር ግብር መክፈል አይወዱ። እናም ገንዘባቸውን ከከፍተኛ ግብር ለመደበቅ ልዩና ምቹ የሆኑ የህግ ስርዓቶችን ወደ ዘረጉ ሀገራት ይወስዳሉ። እንደ ሞሪሼስ ያሉ ሀገራት የዚህ ስርዓት ዋና ተዋናዮች ናቸው። ሞሪሼስ ራሷን የአፍሪካ የፋይናንስ ማዕከል አድርጋለች። ይህንን ለማድረግም ለዓለም አቀፍ ኩባንያዎች እጅግ በጣም ማራኪ የሆነ የግብር ስርዓት ዘርግታለች። ለምሳሌ በሞሪሼስ የቋሚ ንብረት ታክስ፣ የንብረት ውርስ ታክስ እና የትርፍ ድርሻ ታክስ የሚባሉ ነገሮች የጡ አንድ ዓለም አቀፍ ኩባንያ በሞሪሼስ ቢሮ ከፍቶ ሰርቶ ቢያተርፍ ከሚያገኘው ትርፍ ላይ የሚከፍለው ግብር ከ3% አይበልጥም። በሌሎች ሀገራት ይህ ቁጥር እስከ 30% እና እስከ 40% ሊደርስ ይችላል። ከዚህም በተጨማሪ ሞሪሼስ ከ46 ታላላቅ የዓለማችን ሀገራት ጋር ተደራራቢ ግብርን የማስቀረት ስምምነት አድርጋለች። ይህ ማለት አንድ ኩባንያ በሞሪሼስ በኩል ሆኖ በሌላ ሀገር ኢንቨስት ሲያደርግ በሁለቱም ሀገራት ግብር አይከፍልም ማለት ነው። በዚህ ምክንያት ከአሜሪካ እስከ ቻይና ከአውሮፓ እስከ ህንድ የሚገኙ በሺዎች የሚቆጠሩ ኩባንያዎች ቢሯቸውን ሞሪሼስ ላይ ከፍተዋል። በወረቀት ላይ ዋና መስሪያ ቤታቸው ሞሪሼስ ውስጥ ይመስላል፣ እውነተኛ ስራቸው ግን በሌሎች ሀገራት ነው። ትርፋቸውን ግን በሞሪሼስ በኩል በማሳለፍ ከከፍተኛ ግብር ያመልጣሉ። ይህ የፋይናንስ ስርዓት ለሞሪሼስ የወርቅ እንቁላል ሆኗታል። ከአጠቃላይ አመታዊ ገቢዋ 17% የሚመጣው ከዚህ ዘርፍ ነው። ከ830 ቢሊዮን ዶላር በላይ የውጭ ቀጥተኛ ኢንቨስትመንት ወደ ሀገሪቱ እንዲገባ አስችሏል። 120 ከፍተኛ ክህሎት የሚጠይቁ የስራ እድሎችንም ፈጥሯል። የሞሪሼስ አስደናቂ ሀብት ምስጢር ከቱሪዝም በላይ በዚሁ ስብስብ የፋይናንስ ጥበብ ውስጥ ተደብቋል። ሀብታሞች ገንዘባቸውን የሚያስዳድጉባት፣ መንግስት ደግሞ ከፍተኛ ገቢ የሚያገኝባት በጥንቃቄ የተዘረጋች የግብር ገነት ናት። ስኬት እና ሀብት ሲታይ ሞሪሼስ ፍጹም የሆነች ችግር የሌለባት ገነት ትመስላለች። ነገር ግን እያንዳንዱ ገነት የራሱ የሆነ ዋጋ አለው። እያንዳንዱ ብርሃንም የራሱን ጥላ ይፈጥራል። የሞሪሼስን ብሔራዊ ምልክት ስትመለከቱ ይህንን እውነታ ትረዳላችሁ። ምልክቷ ዶዶ የምትባል ወፍ ናት፣ ነበረች ብንል ይቀላል፣ ምክንያቱም ዛሬ ላይ በሕይወት አትገኝም። ዶዶ የምትገኘው በሞሪሼስ ደሴት ላይ ብቻ ነበር። ሰላማዊና ምንም አይነት የተፈጥሮ ጠላት ያልነበራት ወፍ ነበረች። ነገር ግን የአውሮፓ ቅኝ ገዢዎች ሲመጡ ይህ ሁሉ ተለወጠ። ሰዎችና ይዘዋቸው የመጧቸው እንስሳት ዶዶን ያለ ርህራህ ያደኗት። ከሶስት መቶ አመታት በፊት የመጨረሻዋ ዶዶ ሞተች፣ ዝርያዋም ከምድረ ገጽ ላይ ለዘላለም ጠፋ። ዛሬ ሞሪሼሳውያን የእነሱ ብቻ የነበረችውንና ያጧትን ይችን ወፍ እንደ ሀገራዊ ማንነታቸው ምልክት አድርገዋታል። ይህ ታሪክ ሀገሪቱ በዘመናዊነትና በእድገት ሩጫ ውስጥ ያጣችውን ነገር የሚያስታውስ ልብ የሚነካ ምሳሌ ነው። ይህ በውጫዊ ሀብቷና በውስጣዊ ተጋላጭነቷ መካከል ያለውን ትልቅ ልዩነት ያሳየናል። በአጠቃላይ የሞሪሼስ ታሪክ አንድ ትልቅ ጥያቄን ይተውልናል። ይቺ የአፍሪካ ገነት በእርግጥም ለዜጎቿ የተፈጠረች ገነት ናት ወይስ ለዓለም ሀብታሞችና ለትልልቅ ኩባንያዎች የተዘጋጀች ው መጫወቻ? መልሱ ቀላል አይደለም። በአንድ በኩል ሞሪሼስ ለአፍሪካ የኩራት ምንጭና የስኬት ተምሳሌት ናት። ከቅኝ ግዛትና ከድህነት ተነስታ ዜጎቿን በሰላም በደስታና በብልጽግና የምታኖር ሀገር ሆናለች። በሌላ በኩል ደግሞ የዓለም አቀፍ የካፒታሊዝም ስርዓት ውስብስብና አንዳንዴም አጠያያቂ ገጽታዎችን ታንጸባርቃለች። ኢኮኖሚዋ በአብዛኛው በውጭ ኃይሎችና በሀብታሞች ፍላጎት ላይ የተመሰረተ ነው። ምናልባትም እውነተኛው መልስ በሁለቱ መካከል ያለ ቦታ ላይ ይገኛል። ሞሪሼስ የብርሃንና የጥላ የስኬትና የዋጋ የአፍሪካዊነትና የዓለም አቀፋዊነት ድብልቅ ናት። ምናልባትም ገነት አይደለችም፣ ነገር ግን በፈተናዎች በተሞላቸው ዓለማችን ውስጥ የተስፋ ብርሃንን የምታሳይ ደማቅ ኮከብ ናት። የዛሬው ጉብኝታችንን በዚያው አበቃ። አብራችሁ ስለቆያችሁ እናመሰግናለን።